በራያው አዲሱ ውጥረት ደብረ ጽዮን ፎከሩ። ጀነራል ታደሰ ነገሩን ለማለዘብ እየሞከሩ ነው። ጌታቸው ረዳ ገቡበት። ደቡባዊ ትግራይ በሚባሉ የራያ ክፍል ውጥረቶች መፈጠራቸው እየተነገረ ነው። የሁለቱን ዓመታት ጦርነት ተከትሎ አካባቢው በአማራ ክልል ስር ሆኖ ሲተዳደር ነበር። በኋላ ላይ በትግራይ አስተዳደር ስር ተመልሶ እንዲገባ የተደረገበት ሁኔታ የተፈጠረ መሆኑ የሚታወስ ነው። በዚህም በአማራ ክልል የነበረ አካባቢው አስተዳደር ፈርሶ በአቶ ጌታቸው ረዳ ይመራ በነበረው የትግራይ ጊዜያዊ አስተዳደር መዋቅር እንዲዘረጋ የተደረገ ሲሆን በጊዜውም ተቃውሞችና ሰልፎችም ነበሩ። በአካባቢው ሁኔታዎች በአንጻራዊነት የተረጋጉ መስለው ቢቆዩም የአቶ ጌታቸውንና ጓዶቻቸውን ከትግራይ ለቀው መውጣታቸውን ተከትሎ አዲሱን መዋቅር እያጠናከረ ያለው የትግራይ ጊዜያዊ አስተዳደር በራያ በአቶ ጌታቸው በተዘረጋው የቀደመ መዋቅር ላይ ለውጥ ያደረገበት ሁኔታ ያልተፈጠረ መሆኑ ታውቋል። በራያ በተለይ የህውሀት መዋቅር መልሶ እንዳይተከል ጠበቅ ያሉ ተቃውሞች እየተሰሙና ውጥረቶችም የተፈጠሩ መሆኑ ታውቋል። ህውሀት በራያ የተፈለገው ሆኖ አልታየም። ዶክተር ደብረጽዮን ፎክረዋል። ጀነራል ታደሰ ተረጋጉ ብለው የራያ ካቢኔ አባላትን መቀሌ ድረስ ጠርተው አወያይተዋል። የራያ ተወላጅ የሆኑት አቶ ጌታቸው ረዳ ደግሞ የዶክተር ደብረ ጽዮንን ቡድን ደና ቁርት በማለት ለሳቸው የወይን ሚዲያ የቃለ ምልልስ ፉከራ ምላሽ በሚመስል መልኩ ሀሳባቸውን አስፍረው ታይተዋል። ህወሀት በዘመቻ መልኩ ገብቼ የራያን መዋቅር አፈራርሳለሁ እያለ ይገኛል። ህወሀት በአቶ ጌታቸው አስተዳደር ወቅት በተለያዩ የትግራይ አካባቢዎች ማህተሞችን እየነጠቀ የራሱን ሰዎች ሲሾም በራያ ያንን ያደረገበት ሁኔታ አልተፈጠረም። ማህበረሰቡ በተለይ ከህዋት ጋር የተያዘውን አዲሱን ለውጥ መዋቅር የመቀበል ፍላጎት የሌለ ሆኖም እንደታየ ከአካባቢው እየወጡ ያሉት መረጃዎች እያመለከቱ ነው። የተፈጠረውን ውጥረት ተከትሎም አቶ ጌታቸው ረዳን ተክተው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደስ ወረደ ከሰሞኑ የራያን አስተዳደር ተወካዮች መቀሌ ላይ ጠርተው እንዳወያዩ ከክልሉ ሲወጡ የነበሩት መረጃዎች አመላክተዋል። ከወይን ሚዲያ ጋር ቆይታ ያደረጉት የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደግሞ በዚሁ አዲሱን የነ ጀነራል ታደሰ ወረደን አስተዳደር ያለመቀበል ፍላጎት ባሳየው የራያ አስተዳደር ላይ ፉከራቸውን አሰምተዋል። ይህው ቃል ምልልስ ከተላለፈም በኋላ የትግራይ ጊዜያዊ አስተዳደር ጠንከራ ያለ ምላሽ የሰጡበት ሁኔታም ታይቷል። ዶክተር ደብረጽዮን አሁን በራያ የተፈጠረው ችግር ሳቸው ከሃዲ ቡድን ሲሉ በጠሩት በነጌታቸው ረዳ በኩል የተፈጠረ ነው ሲሉም ተናግረዋል። ዶክተር ደብረጽዮን በዚሁ ማብራሪያቸው የተፈጠረው ብሔራዊ ክህደት ብዙ ጉዳቶችን አድሷል። ከሃዲ ቡድን ያጠፋው በጣም ብዙ ነው። ይህ በራያ ብቻ ተወስኖ የሚታይ ሳይሆን በመላ ትግራይ ጭምር ሲታይ የነበረ ነው። ይህ ቡድን ሰዎች በስጋና በዘር እንዲመዘኑም ሲያደርግ ቆይቷል። ከሃዲ ቡድን ትግራይን አጋሚ፣ አድዋ፣ ሽሬ እያለ ለመከፋፈል ሞክሯል። የአድዋ ቡድን የትግራይን ስልጣን ተቆጣጥሯል በማለትም ዘመቻ ሲያደርጉብን ቆይተዋል ያሉ ሲሆን አክለውም ስልጣን የሚገኘው በአውራጃዊነት ሳይሆን በአስተሳሰብ ነው። የኛ አውራጃ ስልጣን ይገባዋል በማለት መጠነ ሰፊ ዘመቻን አድርገዋል በማለት ጉዳዩ ከአቶ ጌታቸው የትውልድ ቦታና የዘር ወይም የደም ትስስር ጋር አገናኝተው ታይተዋል ታይቷል። የአቶ ጌታቸው ትውልድ እድገትና ትምህርት በራያ መሆኑ የሚታወስ ነው። ዶክተር ደብረጽዮን በዚሁ ቃለ ምልልሳቸው የከሃዲ ቡድን ፍላጎቱ የትግራይን አንድነት መበተን ነው። ደቡብ ትግራይን ወይም ራያን በተመለከተ ችግሮችን እየፈጠረ ያለው እዚያው ራያ ውስጥ ያለው አስተዳደር ነው። አሁን ባለው ሁኔታ በራያ ያለው አስተዳደር ከከሃዲው ቡድን ጋር የወገነ ነው። ልክ እንደ ሌሎቹ አካባቢዎች ሁሉ በራያም የአስተዳደር ለውጥ የምናካሄድ መሆኑን መታወቅ አለበት ያሉ ሲሆን አክለውም የራያ ህዝብ፣ ድርጅታችን ህዋቴት ሄደ በማለት እየጠየቀ ይገኛል። አስተዳደራችን ወደ አካባቢው እንዲገባም ደጋግሞ በመጠየቅ ላይ ነው ሲሉ አስታውቀዋል። ይሄው ቃለ ምልልስ አየር ላይ ከዋለ በኋላ ለዚሁ የዶክተር ደብረ ጽዮን አባባል ምላሽ በሚመስል መልኩ ሐሳባቸውን በፌስቡክ ማህበራዊ ገጻቸው ላይ አስፍረው የታዩት አቶ ጌታቸው ደግሞ ኃይለ ቃል በተሞላባቸው ቃላት የወረፋ ሐሳባቸውን አስፍረው ታይተዋል። ምዕራብ ትግራይ ነጻ ለማውጣት ቆርጠናል የሚሉ ደናቁርት አሁን ደቡብ ትግራይን ወይም ራያ ነጻ እናውጣለን እያሉ በማስተጋባት ላይ ናቸው። እነዚህ ሰዎች አሁን የሚያደርጉት ነገር ሁሉ የትግራይን ህዝብ ጥቅምና ህልውና የሚጻረር ነው ሲሉም አቶ ጌታቸው በፌስቡክ ማህበራዊ ትስስር ገጻቸው ላይ ሐሳባቸውን አስፍረው ታይተዋል። ዶክተር ደብረጽዮን የነ ጌታቸውን ቡድን ከሃዲው ቡድን ብለው ሲጠሩት አቶ ጌታቸው ደግሞ የነ ዶክተር ደብረጽዮንን ቡድን ኋላ ቀር በማለት ወርፈውታል። ዶክተር ደብረጽዮን ከህዝብ ጋር ታግለን ከሃዲ ቡድን አባረነዋል ሲሉም ተናግረዋል። አስተዳደሩን አናስረክብም፣ መዋቅርም አናፈርስም በሚል የጸና አቋምን ይዘዋል የተባሉት የራያ ተወካዮች መቀሌ ላይ ከሌተናል ጀነራል ታደሰ ወረደ ጋር ከተወያዩ በኋላ በመጨረሻ ምን አይነት ድምዳሜ ላይ እንደደረሱ ግን በግልጽ የታወቀ ነገር የለም። ስብሰባው የተካሄደው ባለፈው ግንቦት 1 ቀን 2017 ዓ.ም ሲሆን ውይይቱም የተካሄደው በጀነራል ታደሰና በራያ ካቢኔ ተወካዮች መካከል መሆኑን የድምጸ ወያኔ ዘገባ ያመለክታል። በዚህም ወቅት የራያ ተወካዮች ስጋቶቻቸውን የገለጹ መሆኑ የተመለከተ ሲሆን ጀነራል ታደሰ ደግሞ አሁን ልዩነቶቻችንን የምናንጸባርቅበት ወቅት አይደለም፣ አንድነታችንን መጠበቅ ግዴታችን ነው በማለት ተወካዮቹን የማግባባት ሥራ የሰሩ መሆኑ ታውቋል። ጀነራሉ እንደ ትግራይ መተባበርና መደጋገፍ አማራጭ ሳይሆን ግዴታችን ነው ማለታቸውም ነው የታወቀው። አንድ የተረጋገጠው እውነታ ግን የራያን ወቅታዊ ውጥረት በተመለከተ ጀነራል ታደሰ ቀለል አድርገው በማግባባት መፍትሄዎችን ለማፈላለግ ጥረቶችን ሲያደርጉ ዶክተር ደብረጽዮን ደግሞ ነገሩን ከረር አድርገው አስተዳደሩ ከከሃዲ ቡድን ጋር የወገነ ነው በማለት ኃይለ ቃልን እየተጠቀሙ መሆኑን ነው። ኤርትራ በአዲስ በተጠንቀቅ ላይ፣ ኤርትራ በከፍተኛ ተጠንቀቅ ላይ መሆኗን የሚያመለክቱ መረጃዎች እየወጡ ነው። ጉዳዩ ከወደቦቿ ጥበቃ ጋር የተያያዘ መሆኑ ታውቋል። ስጋቱን ያናረው የሱዳን ርስ በርስ ጦርነት ወደ ቀይ ባህር ዳርቻዎች በመስፋፋቱ ነው። በቀይ ባህር ላይ ባለችው የሱዳን የወደብ ከተማ ፖርት ሱዳን እየደረሰ ያለው የድሮን ጥቃት ኤርትራን ያሳሰበ መሆኑ ታውቋል። በኤርትራ ምጽዋ ወደብ ላይ በቅርብ ርቀት ላይ እየተፈጸመ ያለ ጥቃት ነው። ፖርት ሱዳን እየነደደችና በጭስ እየታፈነች ነው። በሱዳን ሁለቱ ጄነራሎች መካከል እየተካሄደ ባለው ጦርነት በቅርቡ ካርቱምን የተነጠቀው የጄነራል መሐመድ ሐምዳን ዳጋሎ ጦር የጄነራል አብዱልፈታህ አልቡርሃን ብርሃን መንግስት የሚጠቀምባትና የቀይ ባህር የወደብ ከተማ የሆነችውን ፖርት ሱዳንን እየደጋገመ በድሮን ደብድበዋል። በዚህም ወታደራዊ ታደረ ቤዞች ተደብድበዋል። የነዳጅ ማከማቻ ዴፖዎችም ጋይተዋል። በፖርት ሱዳን መቀመጫቸውን ያደረጉት ጀነራል አብዱልፈታህ አልቡርሃን ጥብቅ የፕሬዚዳንት ኢሳያስ ወዳጅ ናቸው። እየደጋገሙም ወደ አስመራ አምርተው የነበሩ መሆኑም የሚታወስ ነው። ኢሳያስም በይፋ ድጋፋቸውን የሰጡበት ሁኔታም ታይቷል። ከዚህ ባለፈም ኢሳያስ ለሱዳን ጋዜጠኞች በሰጡት ከወራት በፊት የተካሄደ ቃለ ምልልሳቸውም ላይ ጀነራል ዳጋሎን በስም ጠርተው አጣጥለዋል። አሁን ደግሞ ጀነራሉ በምጽዋ ቅርብ ርቀት ላይ የምትገኘዋን የሱዳንን የወደብ ከተማ የሆነችውን ፖርት ሱዳንን እየደጋገሙ በድሮን ጋይተዋል። ጀኔራል ዳጋሎ ካርቱም በመነጠቃቸው አበቃ የተባለው ጦርነት በአዲሱ የድሮን ጥቃት ማገርሸቱ ኤርትራን በተጠንቀቅ ላይ እንድትቆም አድርጓታል። ከዚሁም ድሮን ጥቃት ጀርባ የተባበሩት አረብ ኤምሬት ስሟ እየተነሳ ይገኛል። የድሮኑ መነሻም ቀይ ባህር አካባቢ በሚገኝ የተባበሩት አረብ ኤምሬት ቤዝ ነው በማለት የሱዳን መንግስት ከሷል። አሁን ጭንቅ ውስጥ የገባ የሱዳን መንግስት ልዑካን ቡድንን አዋቅሮ ወደ ሰሜን ኮሪያም የላከ መሆኑ ታውቋል። አሁን ተደጋጋሚ የድሮን ጥቃት እየደረሰባት ያለችው ፖርት ሱዳን በምጽዋ ቅርብ ርቀት ላይ የምትገኝ ሲሆን ጀነራሉ ከዚህም በተጨማሪ በቅርቡ በኤርትራና ሱዳን ድንበር ከሰላ ላይ የድሮን ጥቃት ያደረሱ መሆኑ አይዘነጋም። የመቀሌ ኢንዱስትሪ ዞን የገጠመው ከባድ ችግር የውጭ ባለሀብቶች ጥያቄ ማሽኖቻችን እንስጡን ከኢንዱስትሪ ዞኖች 37 ሺህ ሰራተኞች ለቀዋል። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽት የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን መግለጹን ሪፖርተር አመልክቷል። ኮርፖሬሽኑ ይህንን የገለጸው የዘጠኝ ወራት እቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽቶ ሄዱ ባለ ሀብቶችን ለረጅም ጊዜያት በኢንተርኔት እና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ በማቅረባቸው እኛ እንደ መፍትሄ እያቀረብንላቸው ያለው ሀገር ውስጥ የገባና በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከሚወስዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰራት ጥያቄ አቅርበን እየጠበቅን ነው ብለዋል። ነገር ግን ወይዘሮ ሶስት እና ጌታውን የተባሉ የቋሚ ኮሚቴው አባል መቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ ቦሌ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑን ኢንቨስተሮች በመቀሌ ኢንዱስትሪ ፓርክ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አስነስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ብለዋል። አክለውም ያልተመቹ ጉዳዮች ካሉ ኢንቨስተሮቹ ተጠይቀው መፍትሄ በማፈላለግ ሁኔታዎችን በማመቻቸት እዚያው ማቆየት እንጂ ከአንድ አካባቢ ወደ ሌላ አካባቢ ማዘዋወር አግባብ አይደለም በማለት አሳስበዋል። ይህ በዚህ እንዳለ በዘጠኝ ወራት 128 ሚሊዮን ዶላር የሚያወጣ ምርት ወደ ውጭ ለመላክ ታቅዶ አፈጻጸሙ 83 ሚሊዮን ዶላር ብቻ ወይም የእቅዱን 65 በመቶ ብቻ መሆኑን ኮርፖሬሽኑ ያቀረበው ሪፖርት ያስረዳል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሀ የታገሱ በዘጠኝ ወራት ለታየ ውጭ ምንዛሬ ማነስ ምክንያቱን ሲያብራሩ በግጭትና በአጎ አገዳ ሳቢያ ገቢ የመጨመር ሳይሆን እንደ አውሮፓያን አቆጣጠር ከ2021 ጀምሮ የመቀነስ ሁኔታ እየታየ እንደነበር ተናግረዋል። ኢንቨስትመንት ሰላምና መረጋጋት የሚፈልግ በመሆኑ በሰሜኑ ጦርነት ምክንያት አዳዲስ ኢንቨስትመንቶች የመምጣት እዚያ የነበሩት የመቀጠልና መልሶ ስራ የመጀመር ጉዳይ በመቀሌ ብቻ ሳይሆን በሰሜን ኢትዮጵያ ባሉ ፓርኮች ተግዳሮት አጋጥሟል ነው ያሉት። ከመቀሌው ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪ ከሐዋሳ፣ ከኮምቦልቻ፣ ከሰመራ፣ ከባህርዳር፣ ከደብረብርሃን፣ ከቦሌ ለሚ ፓርኮች ጭምር ከሀገር ለቀው መውጣታቸውን የገለጹት ዋና ስራ አስፈጻሚው ችግሩ በሀገር ላይ መጣ ነው ብለዋል። የመቀሌ ኢንዱስትሪ ፓርክ በ75 ሄክታር ላይ ተገነቦ 15 ሼዶችን የያዘ ሲሆን በጦርነቱ ወቅት ከ50 በላይ ባለሀብቶች ሀገር ለቀው እንደወጡ ተገልጾ ነበር። ኮርፖሬሽኑ ባለፉት 9 ወራት የፋብሪካ ሰራተኞች ፍልሰት ምጣኔ ከፍተኛ መሆን፣ የጥሬ ዕቃ አቅርቦት እጥረትና የይዞታ ይገባኛል ጥያቄዎች ዋና መሰናክል ሆነውብኛል ብለዋል። የክፍያ ዝቅተኛ መሆኑና የመኖሪያ ቤት እጥረት ለሰራተኞች መልቀቅ ዋነኛው መንስኤ መሆናቸው ተገልጿል። በኢንዱስትሪ ፓርኮች ከ72ሺ በላይ ሰራተኞች ተቀጥረው እየሰሩ መሆናቸው ተገልጿል። የመንግስት የልማት ድርጅቶች ቋሚ ኮሚቴ ለኢንዱስትሪ ፓርኮች ኮርፖሬሽን ባቀረበው ጥያቄ በልዩ ኢኮኖሚ ዞኖች በዘጠኝ ወራት 37035 ሰራተኞች መልቀቃቸውን ከቀረበው ሪፖርት መረዳቱን ጠቅሶ ምክንያቱም ጠይቋል። ምክትሏና ስራ አስፈጻሚው አቶ ካሚል በሰጡት ምላሽ በፓርኮች ውስጥ በሚቀጠሩ ሰራተኞች ልክ የሚለቁ መኖራቸውን አልፎ አልፎም ከተቀጠሩት በላይ እንደሚለቁ ተናግረዋል። ለሰራተኞች መልቀቅ የቀረበው ምክንያት ከገጠር ጭምር የሚመጡና ኢንዱስትሪ እውቀት የሌላቸው በመሆናቸው ነው ተብሏል። አዳዲስ ፋብሪካዎች ሲቋቋሙ ሰራተኞች ከማሰልጠን ይልቅ በነባር ፋብሪካዎች ውስጥ ያሉ ሰራተኞችን እንደሚያስኮበልሉ ተናግረዋል። ምክትል ዋና ስራ አስፈጻሚ ከፓርኮች የሚለቁ ሰራተኞች በክፍያና ጥቅማ ጥቅም ማነስ መሆኑን ጠቅሰው ችግሩን በዘላቂነት ለመፍታት ቢታሰብበትና ህገወጥ አነስተኛ የደሞዝ ወለል እንዲወሰን ቢደረግ ሲሉ ጠይቀዋል።